ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን ባለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛ እያልን አሁን የወጡ መረጃዎችን የምንዳስስበት ሰዓት ነው። ስናይፐርና ዲሽቃ በኮንትሮባንድ መልኩ ለፋኑ ሊተላለፍ የነበረው በቁጥጥር ስር ውሏል። ይህን ጉዳዮች እንዳስሳለን። እንዲሁም በጎጃም ላይ ዋና ምሽግ የነበረው መደምሰሱ ተገልጿል። እነዚህም ጉዳዮች በሌላ መረጃ የምንዳሳቸው ይሆናል። ሌላኛው ጉዳይ ተከዜ ዘብም አስመርቋል። አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን የምናቀና ይሆናል። በተለይ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በጠገዴ ወረዳ የፖሊስና የሰላም አስከባሪ አባላት ለተከታታይ ወራት ሲያሰለጥናቸው የነበረውን የቆዩቱ ወታደራዊ በደማቅ ሁኔታ አስመርቋን የተከዚ ዘቦችን እንግዲህ ተከታታይ ያስመርቃቸው መሆኑ ይገለጻል። አሁን በድጋሜ ደግሞ በደማቅ ሁኔታ አስመርቋን በተለይ ይህን መንግስትም፣ የአካባቢ ማህበረሰብ ትኩረት ሰጥቶ ያሰለጠነ ያስታጠቀ ይገኛል። የህወሓት ዋነኛ ክንፍ ባይን ብሌን የሚመለከታት ተከዜ አሁን በድጋሚ የሆነት አስመርቋ ማለት ነው። ወደ ዋናው ጉዳያችን እዚህ ጋር የይዘን ቀጥታ ስናልፍ ለፋኖ ሀይል ሊደርስ የነበረው ዲሽቃና ስነ በማእከላዊ ጎንደር ዞን አርማጮ ወረዳ ለፍተሻ ኬላ በፖሊስ በቁጥጥር ስር መዋሉን የማዕከላዊ ጎንደር ዞን ፖሊስ ማሳወቁ ተገልጿል። መነሻውን በተለይ አብርሃጃ ጅራ ተብሎ በሚታወቁ አድርጎ ወደ ባህር ዳር እየተጓዘ በነበረ ሰሌዳ ቁጥር 43698 በሆነ ባጃ ሲጓዝ የነበረ አንድ ሽቃና አንድ ስናይፐር በዛሬው ዕለት በማዕከላዊ ጎንደር ዞን ላይ አርማጭ ወረዳ በተለምዶ አገር በራ እየተባለ በሚጠራው የኬላ ፍተሻ ጣቢያ ላይ በወረዳው ፖሊስ በቁጥጥር ስር መዋሉ የማዕከላዊ ጎንደር ፖሊስ መምሪያ አሳውቋል። በተለይ ከዚህ ጋር ልዩ ከሚያደርገው ለዚህ ሕገወጥ ተግባር የተሳተፉ የጎንደር ነዋሪና የጎጃም ነዋሪ የሆኑ በቅንጅት እያደረጉት እንግዲህ ለፋኑ ሊተላልፍ እንደነበር ነው የተገለጸው። በተለይ አንደኛ ወርቁ ተስፋውን ጀንበር ተብሎ የሚታወቀው አድራሻ ሰሜን ጎጃም ዱርቤቴ ነዋሪ የነበረ እንዲሁ ሁለተኛ አዲስ ሰማይ ይመር የሚባል አድራሻ ደቡብ ጎንደር ዞን ላይ ጋይንት ሲሆን ፖሊስ በግለሰቦች ላይ አፋጣኝ መዝገብ አደራጅቶ ምርመራ በማጣራት መጀመሩን አሳውቋም ማለት ነው። እነዚህ ክንፍ የሆኑ ከደቡብ ጎንደር ዞን እና ና ከሰሜን መጫ ዱርቤቴ ከተማ በመሆን ለዚህ ድርጊት በቅንጅት እየሰሩ የሆነበትን በአፋጣኝ ምርመራ እንደሚያደርግ ነው የተገለጸው። አዲስ የሆናችሁ ሰብስክራይብ ሲሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዘረኝነትና ጽንፈኝነት ይውደም፣ ሀገራችን ኢትዮጵያ ትለምልም። ዘረኝነት አይጠቅምም። ለህገ ወጥ ተግባርና እንዲህ አጸያፊ የሆነ የሰውን ሕይወት ብሎ ማህበራዊ ኢኮኖሚዊና ሰብአዊ ኪሳራ የሚያስተናግድ የሚሳተፉ ድርጊቶችም መንግስት አጠፋጠኝ እርምጃ እንዲወስድ ማሳሰብ እንፈልጋለን። የሀሳብ ልዩነት ሊኖር ይችላል። በሰለጠነ መንገድ ጥያቄዎቻችን ማቅረብና መመለስ ይቻላል። ሌላኛው ጉዳይ እጅግ በጣም በሚገርም ሁኔታ ስትራቴጂካላዊ የሆነ ቦታ ላይ በተለይ መከላከያ በወሰዱ እርምጃ ማህበረሰቡ በሰጡት ጥቆማ መሰረት ከፍተኛ ኪሳራ አስተናግዷል። በዚህም ኢቨን እንኳን ማበሳሰያ ሲጠቀምበት የነበረውን ተሽከርካሪዎችም፣ አምቡላንሶችም እንዲሁም ለጭነት አገልግሎት ሲጠቀምበት የነበረውን እንደ ስንቅ ማቅረቢያ ሲጠቀምበት የነበረውን ገቢ ማድረግ ተችሏል። በተለይ ይህ ቦታ የሚገኝበት ምስራቅ ጎጃም ዞን ማቻካል ተብሎ በሚታወቀው እንዲሁም በሰሜን ምንጭ የቀስ ቀበሌ ተብሎ በሚታወቀው ባጭሩ ተምጫ እና ተጥማ ወንዝ የሚገናኙበት ሸለቆና በረሃ የሚገኝበት ለፋኖ ምቹ የሆነ ቦታ በዚህ የሚገኘው ምሽግ የሀገር መከላከያ ሰራዊት የአካባቢ ሰላም ጸጥታ እና አድማብትን እንዲሁም ፖሊስ በቅርጅት ባደረጉት ከፍተኛ ኪሳራ በማስተናገድ ሙሉ በሙሉ መቆጣጠር ተችሏል። በዚህም አንድ የጭነት መኪና እንዲሁም አምቡላንስ እንዲሁም ሲጠቀምበት የነበረው የተለያዩ ማበሳሳያ ቁሳቁሶች በአጠቃላይ ሙሉ በሙሉ ገቢ ማድረግ ተችሏል። የሀገር መከላከያ ሰራዊት እንዲሁም ደግሞ የአካባቢ ሰላም ጸጥታ አካላት በቅንጅት ከአድማብትን እንዲሁም ምንሻ ጋር ባደረጉት ቅንጅት ገቢ ተደርጓል ማለት ነው። ውድ የቻና ቤተሰቦች፣ በተለይ ዓለም ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ለሰላማችን ዘብ እንቁም። የአካባቢው ማህበረሰብ ዋጋ አናስከፍለው። ጽንፍና ዘርኝነት ይውደም፣ ሀገራችን ትለምልም። መንግስትም ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በትናንትናው እለት ማለትም ህዳር 13 2018 ዓ.ም እንዳስታወሷችሁ በርካታ አምቡላንሶች ገቢ ማድረጉ እንደተቻለ ገልጨላችሁ ነበር። አሁንም ሌላ አምቡላንስ ደግሞ ገቢ ማድረግ ተችሏል። እጅግ ይገርማ እጅግም ደግሞ በጣም ያሳዝናንም ያሳፍራንም የማህበረሰብ መገልገያ የሆኑትን ተሽከርካሪዎች እንዲህ በሚያሳፍርና በሚያሳዝን መልኩ ለጽንፍ አገልግሎት መጠቀም እጅግ ነውርና ነውር ጉዳይ ነው። በዚህ ብቻ አይደለም፣ ትምህርት ቤቶችን ካምፕ በማድረግ መንግስት እርምጃ ሲወስድ ጸረ አማራ ትምህርት ቤቶችን አወደመ የሚል አባዜ ዘኖሜን የምንቀርበው ከእውነታ የራቀ መሆኑን ማስገንዘብ እፈልጋለሁ። ውድ ቻና ቤተሰብ ተከታታዮች፣ አዲስ የሆናችሁ ሰብስክራይብ፣ ቤተሰብ ሆናችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። አዲስ መረጃ ሲኖር እኛም እንደተለመደው እየተከታተልን ለውድቻና ቤተሰቦች ማቅረባችን እንገልጻለን። በተለይ በዚህ በጎጃም በተወሰደው እርምጃ ማለት ነው ኤልያስ ደልጉማ ገዳም ተብሎ የሚታወቁ ገዳም የሚገኝበት አካባቢ ምዕራብ ጎጃም ጋር የሚያገነ ድልድይ መገኛ ተብሎ የሚጠራው ሁለቶችን ተምጫና ተስጣማ ወንዝ የሚገናኙበት እጅግ ወሳኝ ስትራቴጂካል ቦታ እንደሆነ ይነገርለታል ማለት ነው። በዚህም ስንቅና ምግብነት የሚጠቀምበት ቁሳቁስ ሳይቀር ሙሉ በሙሉ በቁጥጥር ስር ውሏል። መንግስት እና የአካባቢው ሰላም ለማስጠበቅ ማህበረሰቡ በቅንጅት ያደረገው ተጋድሎ እጅግ የሚመሰገን ጉዳይ ነው አሁንም ወደፊትም ተጠናክሮ የሚቀጥል ይሆናል ማህበረሰቡ እጅግ አምሮ የጠለውን ሰላም ያጣበትን ሰላሙ ለመመለስ እንግዲህ በቅንጅት እየተሰራ ይገኛል። በዚህም ተከታታይ በነዚህ ሶስት ቀን ውስጥ በርካታ ተሽከርካሪዎች ገቢ እየተደረገ ይገኛል። ማህበረሰቡ እንግዲህ ሰላሙንና ነፃነቱን እያስከበረ ይገኛል። ውዲቻ ቤተሰብ ተከታታዮች ከፅንፍና ከዘረኝነት የምናተርፈው ትርፍ የለም። ስለዚህ ለሰላም ዘብ እንቁም። አዲስ የሆነ ሰብስክራይብ በማድረግ በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከሁሉ ተመኘው።